አቶ ተመስገን ከበደ ይባላል። እናታቸው ደግሞ እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። ይህ ደግሞ አባቴ አቶ ሹመት ይባላል። እናት ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን የኔም አሉ የሷም አሉ። አልሞት ብለው በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይህንን ነገር ያሰሩ ስለዚህ ሙሉ ነገሩ ትወና ነው የተሰራው፣ እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስታጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ በባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ አቤት አቤት፣ ምን እስኪ በህልምሽ ነው ባይሉኝ፣ በህልምሽ ነው ባይሉኝ፣ ይሄ ነገር እውነት ነው ሊል አልችልም። እኔ በሕልሜ መሆን አለበት፣ ወይስ ለእኔ ብቻ ነው ይሄ ነገር ይታየኝ? በመዳን ያለ ዘሩ ቀለጠ ዘንድሮ። የመዳን ቅመም ተበልተሻል፣ ተበልተሻል። ከዚህ በኋላ ያልተማርሽ መቼም አትማርም፣ መቼም አትማሩም እናንተ ማለት ነው። የእውነት የመዳን ቅመሞች፣ ለማን መስጠት እንዳለባችሁ፣ ለማን መሆን እንዳለባችሁ ከዛሬ ጀምራችሁ እወቁ። የእውነት ማለት ነው። ስለ እውነታ፣ በእውነት ስለ ራሳችሁ መቼ ነው የምታውቁ? ተበልተናል፣ ተበልተናል። በእውነት ያ ይህን ዙር ሁላችሁም ሁልሽን ተበልተሻል። ሰላም፣ ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ውድ የአበሻዊቱ ቤተሰብ ተመልካቾች የሰላማችሁ ይብዛልኝ ሁላችሁ። ዛሬ ጭቃ ቡክት ያለበት ቦታ ሄጄ እንደዚህ ጭቃ እያቦካ ይገኛሉ፣ ሀገራችን ላስታውሳችሁ ብዬ ነው በዚሁ ማለት ነው። እና በነገራችን ላይ ይሄ አሸዋ ምናምን ሊሾ ምናምን ነው እና ጭቃ ምናምን አለበት። ወደ ሱቅ እየሄድኩኝ ነው ማለት ነው። በማታ ጉዞ እያደረግኩኝ ነው። በዚህ ማታ ነው እንግዲህ ቪዲዮ ሊቀርጽላችሁ ለእናንተ። በነገራችን ላይ እያወራው ነበር የሄድኩት ግን፣ ጫጫታው ምኑ የመኪና ጫጫታ ምናምን ምናምን ብዙ ስለነበረ ለዩቱብ ጥሩ እንዳልሆነ ታውቃላችሁ። ለዛ ብዬ በቃ ሳውንዱን አጠፋውኝና ሪፍሬሽ አድርጌ አዲስ ስንትን ሳውንድ እያደረኩላችሁ ነው። የዛች ጋ የላችሁ እያወራው ነበረ ጓደኛ የዛች ጋ አለች። እኔ እዚ ጋ እየመጣው ነው ምናምን እያልኩ ነበር። የሚገርማችሁ ነገር ሱቅ እየሄድን ነው። በጣም ሩቅ ነው። ከማዶኑ መጠኑ ድራይቨር ስለሌለ ሰፈር ላይ ደግሞ ታክሲ የለም። ድራይቨራችን ስለተሳፈረኛ ደግሞ በእግራችን ያው በቀን ላይ ብዙ እንትን ሙቀት ስለሆነ በማታ ይሻላል ብለን በማታ ሄደን ማለት ነው። ብዙም አይርቅም ግን አለ አደለ የሆነ እንትን ሰፈር አቋርጣችሁ ውስጥ ለውስጥ አትሄዱም። በስፓልት ዳር ላይ ምናምን እንደዛ ስለምትሄዱ በጣም ሩቅ መንገድ ትሄዳላችሁ። ቀን በሚወስደው መንገድ ስለምትፈልጉ ማለት ነው እና ለዛ ነው ሩቅ ሩቅ የሆነብን። ውስጥ በውስጥ ቢሆን በቃ ተሻግረን ነው ከቤታችን ቀጥሎ ነው፣ ግን እኛ ዞረን ነው በቃ። ምክንያቱም የምንሄድበት አቋራጭ መንገድ ስለሌለ ማለት ነው። ለማንኛውም የምሬ ነው ምላችሁ የመዳም ቅመሞች ከዛሬ ጀምራችሁ የእውነት እንደው መቼም አትማሩም። የእውነት ለማንም መርዳት ካለባችሁ በተለይ እንደዚህ ሀሰተኛ ሚዲያ ላይ የሚቀርበውን እያያችሁ ብዙ አላች አላችሁ ሩሩ የህዋ እህቶቻችን አላችሁ። በጣም ቶሎ ብላችሁ ልባችሁ ቶሎ የሚሰበር ቶሎ ለሰው አዛኝ የሆናችሁ ስላላችሁ እናንተ ጉዳት ውስጥ እንዳትወድቁ እንኳን እንደኔ ያሉት ይጠነቀቃሉ። እኔ እውነቴን ነው ምላችሁ መርዳት አለባችሁ። ለማን መርዳት እንዳለባችሁ ላዩ ይወቁ። በቃ እኛ እየተበላን ነው የእውነት በቃ ብዙ የመዳም ቅመም እንደምታወቀው ከማንም በላይ ሩሩ አዛኝ ስለሆነች፣ በቃ እኛ ስደተኞች በተለይ በቃ እንደዛ አይነት ቦታ ላይ ቶሎ ነው የምንሳተፈው። እንደዛ በተለይ ሴት ልጅ ላይ እንደዚህ አይነት ድርጊት እንዴት ይሄ ሁሉ እምባ እንደው ለእሷ እንደው ይሄ ሁሉ የኢትዮጵያኖች እምባ ጥሩ ይሆንባታል። በመቀጠል ባለፈውም እንደዛ ይቺ ሩሃማ ምናምን ተብዬዋ እንደዚህ ሸዋሸዋ ሆ አድርጋ ምንድን ነው ኩላሊት፣ እንደዚህ ኩላሊት ውህ ተሽጦ ነው ምናምን የሚባል ነገር፣ መጨረሻ ላይ እንደውም ይሄ ጨውታ ነው ምናምን መልሳ መጥታ ስለ ባሏ ክፉ ስታውራ፣ ሴት ለምን ነበር ሚዲያ ላይ? ከዛ በኋላ ሰው ወጣ አብቆ እንደዛ ሲይዛት መልሳ ይሄ ነገር እንትን እንደሆነ ተናገረች። ቀጥሎ ደግሞ ባለፈው ቲክቶክ ላይ ማለት ነው በሀቢባ ላይ አንዲት ልጅ እናቴም አባቴም ሙሉ ቤተሰቦች አልቆብኛል ይሄት ወንድምም ሁሉም ሙሉ ቤተሰብ አልቆብኛል ብላ ስትል አዋጡላት ማለት ነው። ከዛ ብዙ ሰዎች ብር አዋጥቶ ብሩን ወስደው ከወሰደች በኋላ ነው እንግዲህ የወንድሙ የእሷ የወንድሟ ምስት መጥታ ሚዲያ ላይ እውነቱን ተናገረች ማለት ነው። እሷ እዚህ ሀገር ነው ወንድሟ ምስጥ እዚህ ሀገር ነበር የምትኖረው። እናንተ ብዙ ያያችሁም ትኖራላችሁ ያላያችሁም ትኖራላችሁ። ባለፈው ስንት ሚሊዮን ወስዳ እንትን ያለችው ልጅ ማለት ነው። አንድ ሚሊዮን እንዶ አንድ ነጥብ አንድ ሚሊዮን ነው ወጣ ተባለ እና ሙሉ ቤተሰብ እርዱኝ ብላ ነበር እንትን ያለችው እሷ ቤተሰብ እያላት ማለት ነው። ውዶች በነገራችን ላይ ይሄ ቦታ አያችሁ እንዴት እንደሚያስፈራ። እኔ ደግሞ እንደዛ አይነት ጫካ ጫካ በጣም ሲፈራ አልኳችሁ፣ በቃ እባብ ይኖራል ምናምን እያልኩ። በነገራችን ላይ ዱባይ ብዙም እባብ አይኖርም፣ ግን ይፈራለሁ። በቃ እኔ ያጋጥመኛል፣ አቅም እንዲያጋጥመኝም አልፈልግም። በጣም የሚፈራና የሚንቀጠቀጥ ነገር ቢኖር እሱ ነው። እባብ በጣም ትላትል የሚፈራው ማለት ነው፣ አደለም እባብ። እኔ ትንንሽ ትላትል ራሱ ካየው፣ የሳርሱር ምናምን እራሱ ይበረረው ማለት ነው። እንዴት እንደሚ እንዴት እንደምጮህ ልነግራቸው አልችልም ማለት ነው። እዚህ ውስጥ የላቸው እዚህ ውስጥ ለእናንተ ቪዲዮ ለመቅረጽ እያወራው ነበረ። በነገራችን ላይ ሲያስተነፍዘ ምንስል በቃ ድምፁ መልሻ የስሰማ ጫጫታ ብቻ ነው። ይሰለቻቸዋል ብዬ በራሴ ገና አዲስ እንትን አድርጌ እያደረግኩኝ ነው፣ ሪካርድ እያደረግኩኝ ነው ማለት ነው። ለማንኛውም ሱቅ እየሄድኩኝ ነው። ጓደኛ ከፊት ለፊት እየሄደች ነው። እኔም እሷን እየተከተልኳት እየቀረጽኳት ወደ ውስጥ አሳያችኋለሁ። በጣም ምርጥ ምርጥ ቦታ ሞልን አሳያችኋለሁ። እየቀረጽኩኝ ነበር። ይሄ ሁላችሁ አሁን እዚጋ ጉርጓድ ውስጥ ነው መቃብር ውስጥ በሉ። እዚ ጋር ለመዝለል ፈሪቼ ኮ ነው የሁላችሁ፣ እውነት ቤት ውስጥ ስርስር ብለን ስለምንቀመጥ እዛ ጋ ነው የምንሄደው። እዛ ማደ አሁን እዚ ጋ እያችሁ ይህንን ለመዝለል ፈሪቼ። ይሄ ሁላችሁ እዚ መቃብር አለ ማለት ነው፣ ውስጥ ለውስጥ ነው ሄድ ነው። ስፓልት ዳር ላይ ከሄድን ያው መኪና ይጋጨናል መኪና ይባላናል። አቋራጭ መንገድ ነው ብለን ነው ደግሞ ልክ ወደ ሞሉ ስንደርስ እንደዚህ ውስጥ ለውስጥ እያቋረጥን ሄደን ነው ማለት ነው። እና ይህን ቦታ መዝለል ፈሪቼ እኮ ነው እዩኝ እያልኩኝ ነበር፣ እያወራው ነበረ። በነገራችን ላይ አሁን እየደረሰን ነው ወደ ሞሉ ማለት ነው ችን ቦታ ብቻ ናት። በቃ ትንሽዬ ቦታ ናት፣ ግን በእግር መንገድ የምትሄድበት ነው ማለት ነው። በስፓልት ቀጥታ የምትሄዱ ከሆነ መኪና ይበላችኋል ማለት ነው። እና በጣም ብዙ መኪና ከሁለት መንገድ እንትን የሚል መኪና አለ። መስቀለኛ መንገድ ነው ደግሞ ያስፈራል ለዛ ነው እንትን ጉዞ እያደረገን ደግሞ ሰፈር ላይ ታክሲ አይኖርም እኛም ድራይቨራችን ስለሌለ በእግራችን ወክ እያደረገን ነበረ ድራይቨራችን ተሳፍሮ እንደዚህ እያለን ወክ እያደረገን ሄደን እቃል እናመጣ የእውነት ያስቃጃል እንዴት ውድን እንድመጣን ማለት ነው በቃ እንዴት መሸከም አቅቶን። እንደ በፊት እኮ እኛ ይሄ ትልቁ ሀያ ሌትር ጀርካን ራሱ የምንሸክሙ በቃ አሁን ላይ ጉልበታችን እንደዚህ ደክሞ በጣም አዘንኩ። እኛ የአረብ አገር ሴቶች እንደ እንደዚህ ጉልበታችን ደክሞ በቃ ከቤት ስለማንጣ ታቃላችን እንደ ህፃን ልጅ እንዴት ነው በእውነት። እኔ ሲመጣ ስላልተመቸኝ ነው ቪዲዮ ሊቀርጽላችሁ ነበር። ግማሽ እንደ ህፃን ጀርባ ላይ አዝለን ነው የመጣኑ፣ ግማሽ እቃ ትንሽዬ እቃ ነው የገዘኑ። ግን ሲታዩ በቃ ሲያስተነፍሰን ን ምንስል እንዴት እንደላ ጓደኛ ፍርስ እያለን በየቦታ ቁጭ እያለን ቁጭ እቃ እያስቀመጠን ምናምን ነበር የመጣኑ ማለት ነው። ለማንኛውም ውዶቼ ወደ ውስጥ ደግሞ በዚህ አስጎብኛቸዋሉ አስገባቸውን ች አቡኑ ሞል ትባላለች። ዱባይ ላይ መጎበኘት ከፈለጋችሁ ምናልባት ዱባይ ላይ ያላችሁ ማለት ነው ዱባይ ናደሼ በፎር ነው የምታቆ ከሆነ እዛ ሰፈር የሆናችሁ ደግሞ ቅርብ የሆናችሁ በጣም ነው የሚያምሮ በጣም መወዶ ሞል ነው። ጽድት ጥርት ያለች ትልቅ ሞል ናት። ውስጥ ላይ ከገባችሁ ሀብታም ሞል ነው ይሄ። የዚህ ሀገር ሰዎች ብቻ ነው የሚገባበት። በጣም ብዙም ሰው ሀብታም ሀብታ የሚገባበት ነው። እስኪ እኔም ሀብታም ሀብታም አጫውተኝና ሊግባ እኛ እንግዲህ በዚህ መትን እንደዚህ እንትን እያልኩኝ ነበረ። ጓደኛ ሞባይል ቤት ገባች። ሞባይል ለእኔ አይፎን ልትገዛልኝ እና እንደዚህ ላስጎበኛችሁ ብዬ ነው በዚሁ አጋጣሚ ማለት ነው። በጣም ነው ደስ የሚለው። በዛው እኛ ለሌላ ነገር ነበር ሌላ ሱቅ ነው የሄድነው ግን እዚው ሙሉን ስለወደድኩት በዚው ቪዲዮ ላርግላችሁ ብዬ እያወራው ነው የገባው ማለት ነው። ቀረጻም አይሰጡም እዚ ውስጥ በነገራችን ላይ አይፈቀድም። እዚ ውስጥ ቀረጻ ራሱ እንድትቀርጹ እየደበቅኩኝ ነበር። አንድ በአንድ እየቀረጽኩኝ የነበረው ማለት ነው። ውዶቼ እንግዲህ ለእናንተ ነው ይሄ ሁሉ እንደዚህ እየላፋው እንትን እያልኩኝ፣ እኔን እስኪ ብታበረታቱኝ። እኔ መዳም ቅመም አላሳዝናችሁም። እንደዚህ አሁን እኮ ጥሩ ቦታ ብኖር ቀርጬ ልክላችሁ ለቅላችሁ ነበረ። እና ውዶቼ ይሄን ነው ማለት የሚፈልገው። ካሁን በኋላ ያው ወደ ሌላ እንትን ተሻገርኩኝ እና ተጠንቀቁ፣ ብዙ የሰው ጅብ ሞልተዋል። የሰው ጅብ ብሎ ሰሞኑ ራሱ ብዙ ነገር እየሰማ ነው። ኢትዮጵያ ውስጥ ብዙ ነገር አለ፣ ብዙ ብዙ ነገር ማለት ነው። በእውነት ብዙ ማንሰማ ነገር የለም። እና ውዶቼ የላቸው፣ እዚህ ደግሞ ወደ ፎቅ እየወጣን ነው። ቤቱን እያስጎበኘዋችሁ ነው ሞሉን ማለት ነው፣ እያስጎበኘዋችሁ ነው። ቤት አልኩኝ በዚሁ ላስጎበኛችሁ፣ ዘና ላርጋችሁ ብዬ ነው። እና እያያችሁልኝ እኔ ወሬን ልጀምር ማለት ነው። እንግዲህ ያው የዝች ልጅ እውነት እንጃ፣ በጣም ብዙ በብዙ ህዝብ እኛ ተሸውደናል። እንደዚህ አይነት ሸዋሸዋ አሁን ኢትዮጵያ ውስጥ እየተፈጠረ ስለሆነ ተጠንቀቁ፣ ራሳችሁን ጠብቁ። እንደው መድኃኔዓለም ልቦና ይስጣቸው። ለእንደዚህ አይነት ሰዎች ምን ይባላል? ሌላ ሌላ ከረገምናቸው ችግሩ ተመልሰው የሚመጣኛው ላይ ነው ስለዚህ እኛ ሰውነንና መጨከን አንችልም። እንዳለን እንደዛተን እንዳወረን አይሆንም። ነገሮች ሁሉ ለመልካም ነው። ኬክ የምትፈልጉ ከሆነ ኬክ ይኸው፣ ኬክ ማዘዝ የምትፈልጉ ኬክ አለ ምናምን፣ ምርጥ ምርጥ ኬኮች አሉ። አባያ የምትፈልጉ አባያ፣ ምርጥ ምርጥ ለበዓል የሚሆን አባያ። ካልክሎ ወይ ነው እኮ እኔ እየደበቁ በደንብ አርጌ እንዳልቀርጽላችሁ። ምርጥ ምርጥ ቃለ ግን ውድ ነው፣ አያስችልም፣ አያስቀምስም፣ እኛን አያስገባንም ማለት ነው። ሀብታም የሀብታም እንትን ነውና ጎበኙት። እንግዲህ ከቻላችሁ መግዛትም ትችላላችሁ። ለምን አይቻልም? እንችላለን። የማይቻል ነገር የለም። ለሰው የማይቻል ለእርሱ ይቻላል ብላችሁ ይቻላል፣ ይቻላል በሉ። እንግዲህ ለማንኛውም ውዶች በርቱ፣ አይዟችሁ፣ አትረበሹ። ሁሉም ነገር ለመልካም ነው፣ ያልፋል። እስኪያልፍ ያልፋል። የዋሹንም፣ የበሉንም፣ በውሸት ያኖሩንም የእጃችሁን የስራችሁን ያገኛሉ ማለት ነው። ሁሉም የእጁን የስራ ነው የሚያገኘው። አያችሁ መሆኑ እንዴት እንደሚያምር አያችሁ። ከላይም ሆኜ እየቀረጽኩላችሁ ነው። ላስጎበኛችሁ ቪዲዮ ያው በስቷል፣ አጠራርጌ መልቀቅ ነበረብኝ። ቪዲዮ ረዘም ማሌ ማለት ነው እና እንዳይዳብራችሁ እና እዚ ጋር ልሰናበታችሁ ወደድኩኝ። ደህና ሁኑልኝ። በሌላ ቪዲዮ እስክንገናኝ ቸራ ቆየን። ወዳችኋለሁ። ራሳችሁን ጠብቁ። መልካም ጊዜን አምጣልን፣ ሰላሙን ያብዛልን፣ በሰላሙ ያቆየን። ደህና ሁኑልኝ። ውልድ ነው ማለት